ሰላም ሰላም እንዲናችው ውድ ኤዲቶር ታይም ፍሬሽማን ቤተሰቦች በዛሬ ቆይታችን ደግሞ የምንመለከታቸው የተለያዩ ዋና ዋና ሀሳቦች ይኖራሉ። እስከ መጨረሻው ድረሳሯችን ቆዩ እያልኩኝ በመጀመሪያ እስከ አሁን ድረስ የጠሩ እንዳለ ማለትም አጠቃላይ እስከአሁኑ ሰዓት ድረስ የቪዲዮ እስከተለቀቀበት ሰዓት ድረስ የጠሩ የሬሚዲያል ተማሪዎችን የጠሩ ግቢዎችን የምነገራችሁ ይሆናል ከዛም አያይዞ ደግሞ በቀጣይነት ትምህርት ሚኒስቴርና ወደፊት ምን ሁኔታ ነገሮች እንዳሉ አጠቃላይ የግቢ ህይወትን የተመለከተ አንድ አዲስ ሀሳቦችን የምሰጣችሁ ይሆናል ማለት ነው። አብራችሁኝ እስከ መጨረሻው ድረስ ቆዩ እያልኩኝ ቻናሉን ሰብስክራይብ አድርጋችሁ ብትጀምሩ የተሻለ ነው እላለው ማለት ነው። ከዛ ወደ ሀሳቡ ስንገባ እስካሁን ድረስ የጠሩ ወይም ደግሞ በ2018 ዓ.ም የሬሜዲያል ውጤት መጥቶላችሁ ወደ ግቢ ተመደባችሁ ተማሪዎችን የጠሩ ግቢዎችን ስንመለከት ወደ ስምንት የሚሆኑ ናቸው። እነሱም እንግዲህ የቀናቸውን እየነገርኩኝ እንድታስታውሱት የማደርጋችሁን የሚሆነው የመጀመሪያው የሰላሌ ዩኒቨርሲቲ ህዳር ሁለትና ሶስት እንድትገቡ ተብሏል። ቀጣይ ደግሞ እንግዲህ የሰላሌ ዩኒቨርሲቲ በዚህ ቀን ነበር የጠራው። ሁለተኛ ቦረና ዩኒቨርሲቲ ህዳር ስምንትና ዘጠኝ መግቢያቸው ነበረ። የቀብሪ ደሃር ዩኒቨርሲቲ ህዳር አራት እስከ ሰባት ባሉት ቀናቶች ተመዝገቡ ብሏል። የጂግጂጋ ዩኒቨርሲቲም ህዳር 5 እስከ ስምንት ባለው ቀናት ውስጥ የባህር ዳር ዩኒቨርሲቲም ህዳር 11 እና 12 አሁን የፊታችን ማለት ነው። የጋምቤላ ዩኒቨርሲቲም ህዳር 15 እና 16 የሬምዲያል ተማሪ መመዝገቢያ ቀን ነው ብለዋል። በተከታይም የራያ ዩኒቨርሲቲ ህዳር 22 እና 23 የሬምዲያል ተማሪዎቹን ጥሪ አድርጎላቸዋል ማለት ነው። የጂንጋ ዩኒቨርሲቲ እንግዲህ ለማይታወቁ ጊዜያት ማለትም በተከሰተው የተለያዩ ነገሮች ምክንያት የግቢው ጥሪው የተራዘመ ነው ማለት ነው። እንግዲህ እነዚህ የጠሩ ግቢዎች ናቸው። አጠቃላይ ታዲያ ወደ ግቢ ስትሄዱ ትምህርት ሚኒስቴር ማዳዲስ ያስቀመጣቸው እና ያነሳቸው ሀሳቦች አሉ። እነሱን የምነግራችሁ ናል። ከዛ በፊት ግን ማለት ተማሪዎች የሆነ ክላስ አዘጋጅተናል። በዚህ ቲቶር ክላስ ላይም ታዲያ ሾርት ኖት ታገኛላችሁ። ሾርት ኖት ስንላችሁ በአማርኛ ራሱን ችሎ ሌተርስ ተስተካክለና የተብራራ ሾርት ኖት አለ። ከዚህ በተጨማሪ ደግሞ በእንግሊዝኛ የተዘበራራ ሾርት ኖት አለ በቀላሉ እንዲገባችሁ። ከዚህ በተጨማሪ ፓወርፖይንት በእያንዳንዱ ምዕራፍ ላይ ተዘጋጅቷል። ይሄኛው እንዳለ የተሰራው በኒው ካሪኩለም ነው። ከዚህ በተጨማሪ ደግሞ የቪዲዮ ቲቶሪያል አለ። አጠቃላይ ደግሞ እንግዲህ እስካሁን ድረስ ወደ አራት የሚሆኑ የሬሜዲያል አመታቶች አሉ። አሁን ላይ ደግሞ እናንተ የምትሆኑት እንደ ከዚህ በፊቱ እንደነበረው ሰላሳ እና ሰባ በሚለው ህግ ሳይሆን መቶ በመቶ ዳግማዊ ኢንተራንስ ማለት በምንችለው ሁኔታ ስለሆነ ለእናንተ ደግሞ ስፔሻል የሆኑ ፈተናዎችን ፈተናዎቹም ደግሞ እንዲሁ አንዳንዶቹ በውድድር መልክ የሚሰጡ አንዳንዶቹ ደግሞ እንዲሁ ቀጥታ ፈተናዎቹን ካነበባችሁ በኋላ አንድ ምዕራፍ ሲያልቅ ቀጥታ ወደ ፈተናን የምትፈተኑበት መንገድን አዘጋጅተን ተማሪዎችን እያስተማርን እና እየመዘገብን እንገኛለን ማለት ነው። የሶሻል የሬሜዲያል ተማሪ ከሆናችሁ እናንተም ከዚህ በታች በሚሄደው ሊንክ እንዲሁም ደግሞ ከዚህ በታች ዲስክሪፕሽን ላይ ማስቀምጥላችሁ የቴሌግራም ቻናል እና ቦታ በዛ በኩል ገብታችሁ በመመዝገብ ከአሁኑ በመለማመድና የተሻሉ ጥያቄዎችን በመስራትም ራሳችሁ ማጎልበት ትችላላችሁ። እንግዲያው እንደምታውቁት ባለፉት ዓመታት ማለትም በ2017 ታብሶ አብዛኛው የሪሚዲያል ተማሪ ወድቋል ማለት በሚቻልበት ደረጃ ጥሩ ውጤት የመጣበት ዓመት አይደለም። ታዲያ ይህንም ለማሻሻል ደግሞ እናንተ ከወዲሁ ሊያግዟችሁ የሚችሉ ነገሮችን ብትጠቀሙ የተሻለና መልካም ነው ላለው ማለት ነው። ታዲያ ሬሜድያል ተማሪዎች የምትማሯቸው ትምህርቶች ጂኦግራፊ፣ ሂስትሪ፣ እንግሊዝኛና ማትስ ናቸው። በአራቱ ትምህርቶች ላይ አምሳ ፐርሰንት ውጤት ካመጣችሁ እንደምታልፉ ይታወቃል። ኢንትራንስ ስለሆነ ከሁለት መቶ በላይ። ታዲያ ከእኛ ጋር በምትማሩ ወይም ስታጠኑ ወይም ደግሞ ሊያገዛችሁ የሚችሉ መንገዶችን ስትጠቀሙ ይህንን እድላችሁን የበለጠ እየጨመራችሁት የምትመጡ ይሆናል ወይም ደግሞ እንዳልኳችሁ በአማርኛም በእንግሊዘኛም ደግሞ ራሱን የቻለ የተብራራ ኖት ስለተቀመጠ ዋና ኮንሰብቱን መረዳት ትችላላችሁ ማለት ነው። ኮንሰፕቱን መረዳት ከቻላችሁ ደግሞ ብዙ ነገሮችን እያቀልላችሁ ትሄዳላችሁ። በፍጥነት ማንበብ ትችላላችሁ። ሞጁሎቹንም ደግሞ እንግዲህ አንድ ጊዜ ብቻ ሳይሆን ሁለቴ ሶስት ጊዜ አንዴ ደገምገም አደርጋችሁ እንድታነቡት ያስችላችኋል ማለት ነው። ለፍጥነትም እንዲያግዛችሁ ከወዲሁ ማንበባችሁን እንድትጀምሩ እንዳልኳችሁ በድጋሚ ከታች ባስቀመጥኩላችሁ ሊንክ ከገብታችሁ መመዝገብ ትችላላችሁ ማለት ነው። የሬሜዲያል ሶሻል ሳይንስ ተማሪዎች የናቹራል ሳይንሶችንም በማዘጋጀትና በመስራት ላይ ስለሆነን ወደኋላ የምገልጽላችሁ ይሆናል ማለት ነው። ሙሉ ለሙሉ ኮርሶቹን አንዴ ስለምንለቃቸው ተጠናቆ እስክትገቡ ድረስ ስለዚህ ለሬሜዲያል ተማሪዎችን የተመለከተ ሀሳብ ይሄኛው ነው እንግዲህ የጠሩ ግቢዎች እነዚህ ናቸው። አብዛኞቹ ግቢዎች እየጠሩ አይደለም። ከዚህ በፊት እንግዲህ በነገው ነው መሰረት እስከ ህዳር ሰባት ድረስ ሊጣራ ይችላል ብለን ሀሳብ አንስተን ነበር። ነገር ግን አሁን ላይ የተለያዩ የትምህርት ሚኒስቴር ጥናቶች እንዲሁም የተለያዩ ጉዳዮች እየተከሳሰቱ ስለሆነ በዛ በዛ ምክንያት ሊባል በሚችል መልኩ የግቢዎች ጥሪ ማለትም አብሶ ሬሜዲያል ተማሪዎችን ጥሪ አብዛኞቹ ግቢዎች ጋፕ አድርገውታል ማለት ነው። ነገር ግን ባለን መረጃ መሰረት ወደ አብዛኞቹ ግቢዎች ግቢዎቻቸውን እያስተካከሉ ይገኛሉ። ማለትም የዶርም ድልደላ እንዲሁም የተለያዩ ነገሮች እየተደረጉ ነው። ይህም ደግሞ በቅርብ ቀን የሬሜዳል ተማሪዎች እንደሚጠሩ ማሳያ ስለሆነ ባላችሁበት ተዘጋጅታቸው ጠብቁ እያልኩኝ ወደ ግቢ ስቴዲ ስትሄዱ መያዝ ያለባቸው ነገሮች እንዳትረሱ ማለትም የስምንተኛ ክፍል ትራንስክሪፕት ካርዳችሁን የአስራሁለተኛ ክፍላችሁን ዋናውንና ኮፒ እንዲሁም ትራንስክሪፕት ከዚህ ጋር እስከ አስራ ሁለት ያለውን ሶስት በአባት ፎቶ ስምንት መያዛችሁን እንዳትረሱ። እንዲሁም ከዚህ በተጨማሪ ቲን ነምበር የሚያስፈልጋችሁን ቁሳቁስ አጋዥ የሚሆንላችሁን መጽሐፎችንም ብትይዙ የተሻለና ጥሩ ይሆናል ማለት ነው። አባቶች ስለቆያችሁ አመሰግናለሁ እያልኩኝ ቻናሉን ገልጽኩን ሰብስክራይብ ያላደረጋችሁ ልጆች አላችሁ ሰብስክራይብ ማድረጋችሁ በጣም ቀንሷል፣ በጣም ቀዝቅዟል። እስቲ በዚህ ቻናል አሁን ላይ ወደ 1650 አካባቢ ሰብስክራይበር አለው ቻናሉ ከፍ እናድርገውና 1600 የነበረውን ወደ 2000 እናስገባ። እዚህ ቻናል ላይ ያላችሁ ሁሏችሁም ሰዎች ከዚህ ቪዲዮ ስትወጡ ሰብስክራይብ ብታደርጉ ደስ ይለናል ማለት ነው። እኛም ቶሎ ቶሎ ደግሞ በዛ ስለምንበረታታ ቪዲዮችን የምንሰባላችሁ ይሆናል ማለት ነው። ስለቆያችሁ አመሰግናለሁ በድጋሜ። ቻው ቻው።